በጌታችን በኢየሱስ የምትወደዱ በየስፍራ ሁሉ ያላችሁ የእውነት አምድ ቤተሰቦች የጌታ የኢየሱስ ጸጋና ሰላም ለእናንተ ይሁን። ጌታን እናመሰግነዋለን። ከክፉ ሁሉ ስለጠበቀን፣ ምሕረቱን ስላገነነልን፣ ከየትኛውም አስቸጋሪና አስደንጋጭ አደጋ ሁሉ ስለሰወረን ጌታን እጅግ አድርገን እናመሰግናለን። የኢየሱስን ሞት እያስታወስን ነው ያለ ነው። ኢየሱስ ለምን ሞተ? ሌላኛው መልስ ስለሚወደን ሞተ። አብ እኛን ስለወደደን ብቻ ሳይሆን ልጁን የላከው፣ ኢየሱስ እኛን ስለሚወደን ሞተልን። እኛም በእግዚአብሔር የምንወደድ በጌታችን በኢየሱስ ስም ለመወደድ አቅምና ኃይል ያለን ሰዎች አይደለንም። ምክንያቱም ከፍጥረታችን የቁጣ ልጆች ነን። ሊሞትልን ወደዚህ ምድር የመጣውን ኢየሱስን አሳልፈን የሰጠን በምትኩ በርባንን የመረጥን አስቸጋሪ ሰዎች ነን። ይሁን እንጂ እግዚአብሔር ግን ወይም ጌታችን ኢየሱስ ግን እኛን ምን ያደርጋል? ይወደናል። መጽሐፍ ሲናገር እንደዚህ ይላል። ኤፌሶን ምዕራፍ አምስት ቁጥር አንድ ጀምሮ እንደዚህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይልና ክርስቶስም ደግሞ እንደወደዳችሁ የመዓዛ ሽታ የሚሆን መባልና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይለናል ኢየሱስ ወደደን ወዶ ምን አደረግልን የመዓዛ ሽታ ወገኖቼ አንድ ሽታ የሚሰጠን ዕጣን በአእምሯችሁ ውስጥ እንድታስቡ ልጋብዛችሁ አንድ ጥሩ መዓዛ ያለው ዕጣን ጥሩ መዓዛውን ለማውጣት ምንድን ነው የሚያደርገው እኛ የዕጣኑን አንኳር ከዛ ከዕጣን ማስቀመጫ ውስጥ አውጥተን አንድ ዕጣን ማጤሻ ወይም የጋለ ወይም የፈመ ፍም ላይ ስናስቀምጠው ዕጣኑ ይጠበሳል። በዛ በእሳቱ ይነዳል። በዛ በእሳቱ ይቃጠላል። ከዛ ማዕዛውን ይሰጣል። ጌታችን ኢየሱስ ስለሚወደን ምንድን ያደረገው? በቀራኒዎ መስቀል ላይ ስለ ኃጢአታችን ተሰቃየ፣ መከራ ተቀበለ። እሱ የክብር ጌታ ሲሆን ዓለማትን የፈጠረ ሲሆን በከንፈር ውስጥ ትንፋስ ክፎችን የሚያጠፋ ሲሆን ሁሉ በእርሱ ሆኖ አንዳች ስንኳ ያለ እርሱ ያልሆነለት ጌታ ሲሆን እርሱ በስልጣኑ ቃል ሰማይና ምድርን የደገፈ ሲሆን እርሱ የእግዚአብሔር ልጅ ጌታና መድኃኒት ሲሆን ስለ ሁላችን ኃጢአት ግን በቀራንዮ መስቀል መከራ ተቀበለ። እርሱ ያንን መከራ የተቀበለው ለምንድን ነው? ስለሚወደን ነው። መስቀሉ የፍቅር ማረጋገጫ ነው። የመውደዱ ማረጋገጫ ነው። እኛን የማፍቀሩ ማረጋገጫ ነው። ለእኛ ያለው ፍቅር ማረጋገጫ ነው። የጌታችን የኢየሱስ ክርስቶስ መስቀል ለዛ ነው። የክርስቶስ ኢየሱስ መስቀል እግዚአብሔር አብ እኛን እንደሚወደን ብቻ ሳይሆን ልጁ ኢየሱስ እኛን እንደሚወደንም ጭምር ማረጋገጫ ነው የምንለው አንዳንድ ጊዜ በሕይወት ውጣ ውረዱ ውስጥ እግዚአብሔር ይወደኛል አይወደኝም፣ ይጠጋኛል አይጠጋኝም፣ ይሰማኛል አይሰማኝም በሚል እንደ ማዕበል በሚተራመስ እንደ ገበቴ ውሃ ወድና ወዲ በሚል ስሜት ውስጥ እንኖር ይሆናል ወገኖቼ። እማይዋዥቅ አቋም እንዲኖረን አንድ ነገር ደግሜ ልንገራችሁ፣ ኢየሱስ ይወደናል። የሰዎች ፍቅር ሞቅ ሊልና ሊቀዘቅዝ ይችላል። የቤተሰብ ፍቅር ሊግልም ሊበርድም ይችላል። በዚህ ዓለም ላይ ያለ የሰው ክብርም ሊቀዘቅዝ ሊሞቅ ይችላል፣ ሊወጣና ሊወርድ ይችላል። አንድ ነገር ልንገራችሁ፣ ጌታ ኢየሱስ ለእኛ ያለው ፍቅር አይለወጥም። ምክንያቱ ደግሞ አንድ ነው። ራሱን በመስቀል ላይ ስለ ሁላችን አሳልፎ ሰጥቷል። የጌታችን ኢየሱስ ሞትን ስናስብ የምናስበው ይህንን ነው። ኢየሱስ ስለሚወደኝ ነው የሞተልኝ። ኃጢአትኔን ገደለኝ ሞትኔን ወደ ሲኦል ሊጥለኝ ተማማለን። አለመታዘዝ በደል እኔን ከእግዚአብሔር ለየኝ። ኢየሱስ ግን ለእኔ ሞቶ እኔን ከሞት ወጥመድ አወጣኝ፣ ከሰይጣን መዳፍ ፈልቅቆ አዳነኝ፣ እኔን ከጨለማው ሥልጣን ታደገኝ እንላለን። የእግዚአብሔርን ፍርድ በሕይወታችን ያስቀረው ኢየሱስ ስለኛ የተቀበለው ሞት ነው። ጨለማ ከቦኛል፣ ሞት አንዣቦብኛል ጥፋት ዙሪያዬን ቅጥር ሰርቶብኛል፣ ጌታ ግን ከሁሉ ያድነኛል ማለት አለብን። ምክንያቱም ጌታ የሚያድን ጌታ ስለሆነ። የኤፌሶን መጽሐፍ ምዕራፍ አምስት ላይ እንደዚህ የሚል ቃል እናነባለን። ቁጥር 25 ላይ ኤፌሶን ምዕራፍ አምስት ቁጥር 25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። እንዴት ነው እርሱ ኢየሱስ የወደደኝ? እንዴት ነው የወደደኝ? ስለ እኔ ራሱን አሳልፎ ሰጥቶ ነዋ የወደደኝ። ፊቴ የፊት መጨማደድ እንዳይኖርበት ክብርት የሆነችን ሙሽራ ለራሱ እንዲያቀርብ እንደፈለገው ኢየሱስ፣ እንዴት ነው እሱ እንዴት ነው ክብርት የሆነችን ሙሽራ ለራሱ እንዲያቀርብ የፈለገው ከቃሉ ጋር አንጽቶ ቀድሶ ስለ እርሷ ራሱን አሳልፈው በመስጠት ወደደን። ክብር ለጌታ ይሁን። ስለዚህ ኢየሱስ ያ ውበታችን እንዲገለጥ ስለኛ ሞቷል፣ ስለኛ ተሰቃይቷል፣ ስለኛ ደክሟል፣ ስለኛ ተዋርዷል። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 13 ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ምን አለ? ከዚህ የሚበልጥ ፍቅር ወገኖች ሆይ የጌታችን የኢየሱስን ሞት ለኔ ብለን ስናስብ ፍቅሩን ስናይ ዘማሪ ያለውን መዝሙር ደግመን እናስተጋባለን። አንድም ወደው ዘማሪ ያለ ይህን ሁሉ ባሰብኩ ጊዜ ችንካርህ ፍቅርህን ነገረኝ፣ ጌታዬ። ያኔ ስትሞትልኝ በልቤ በደም ያተምክልኝ፣ ዘላለም ስምህ ይክበርልኝም ጌታዬ። ችንካርህ እኮ ፍቅርህን ነገረኝ፣ ለእኔ ስትሞትልኝ ምን ያህል ነው የምትወደኝ? ችንካርህ ነገረኛ አፋውጥቶ፣ ግርፋትህ ነገረኛ አፋውጥቶ፣ የእሾህ አክሊልህ ነገረኛ አፋውጥቶ ምን ያህል እንደምወደድ። ጣርህ፣ ጩኸትህ፣ ስቃይህ ነገረኝ ምን ያህል እንደምትወደኝ። እወድሃለሁ ያልከኝ በቃላት ብቻ አይደለም፣ ሞተ ነው የወደድከኝ። ተቸንክረህ፣ ቆስለህ፣ ደምተህ፣ ተተፍቶብህ ይህን ያህል ነው የወደድከኝ። ፍቅር ይህን ሲፈነቅለን የምስጋና የምስጋናው የምስጋና ነዶ የምስጋና የምስጋና መስዋዕት በፊቱ እንሰዋለን። የዘላለም ሕይወት ያገኘ ነው ወገኖቼ፣ የዘላለም ሕይወት ያገኘ ነው ይሄ ፍቅር ለእኛ ስለተሰጠን፣ ይሄ ፍቅር ዮሐንስ ወንጌል 3፥16 አስታውሶ የለ እግዚአብሔር ዓለምን ሁሉ እንዲወዷል የሚባለው የእንዲያው ፍቅር የተሰጠን የእንዲያው ፍቅር ነው። መወደድ እንኳን የሚገባን ሰዎች አይደለንም። እውነታው ይሁን እንጂ ግን ወደደን። ምንን አይተህ ወደድከኝ ልንለው አንችልም። ፍቅሩ ራሱ እኛ ጌታን እንደወደድነው አይደለም እኮ፣ እሱ እንደወደደን አይነት ፍቅር ነው። ይህ በጣም ታላቅ እውነት ነው። የእውነት የጌታን ፍቅር ማወቅ ደግሞ ማመን፣ ይሄንን ፍቅር ወደ ልብ ማቅረብ፣ በዚህ ፍቅር መማረክ በእርሱ ሆኖ በዘመር ወደድከኝ፣ አፈቀርከኝ፣ ሞትክልኝ፣ ህይወትን ሰጠህልኝ ማለት ይገባናል። ወገኖች ሆይ በዚህ ዓለም እንደሱ ያለ ፍቅር ልናመሳስለው አንችልም። ስንደክም የደከመልን እሱ ነው። ስንወድቅ የወደቀልን እሱ ነው። ሞታችንን ሞቶ ህይወት የሰጠን እሱ ነው። ክብር ለጌታ ይሁን። ስለዚህ ወገኖች ሆይ በሞቱ ምን ተቀበልን? ህይወት ተቀበልን። በውርደቱ ክብር ተቀበልን። በመራቆቱ እኛ ተጎና ጽፍንበት በሾሃ አክሊሉ የክብር ዘውድ ደፋንበት። በችንካሩ በጎኑ መወጋት በፈሰሰው ደሙ በኩል ሕይወትና የዘላለም ክብርን ተቀበልንበት ተቀዳጀንበት። ኢየሱስ ወደ ራሱ አስጠጋን በሞቱ ምክንያት። ወገኖቼ ሆይ ኢየሱስ አሁን በታላቅ ክብር ያለ ጌታ ነው። ተመልሶ የሚመጣ ንጉሥ፣ ተመልሶ ይመጣል። ወደ ራሱ ክብር ያስጠጋናል፣ ወደ ራሱ ክብር ይወስደናል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አለ ጳውሎስ፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራል። በእርሱ የምናምን ከሆነ የዘላለም ሕይወት ይኖረናል። የሚወደንን ጌታ ብንወደው የሞተልንን ጌታ ብናምነው የተወጋልንን ጌታ ብናምነው እኛን የወደደበት ፍቅር ቢገባን እርሱን ብንከተለው ሳንሞት ለዘላለም በሕይወት እንኖራለን። ጨለማ ላያገኘን ከእኛ ሕይወት ይርቃል። በመጨረሻው ዘመን የሚሞተው የማይሞተውን ሲለብስ የሚበሰብሰው የማይበሰብሰውን ሲለብስ ሞት ድል በመንሳት ሲዋጥ፣ እኛ እርሱን ያመንነውና ያ ፍቅር የገባን አንድ ቀን እንዲህ እንላለን ሞቶይ መውጊያ የት አለ? ሲኦል ድል መንሳት ወዴት አለ? ብለን የምንፎክርበትን ድፍረት አንድ ቀን እናገኛለን። በዚያ ክብር ተደላድሎ ከእርሱ ጋር ለመኖር በክብር የሚመጣውን ጌታ እያችሁ በመናፈቅ ማራናታ፣ ጌታ ኢየሱስ ሆይ በቶሎ ና ለምንለው ለእኛ ለወደድ ነው ታስታውሱ እንደሆን ጌታችን ኢየሱስ የዮሐንስ ወንጌል ምዕራፍ 13 ላይ የሚያስደንቀኝ ቃል አለ የወደዳቸውን እስከ መጨረሻው ድረስ ወደዳቸው የሚል ሞት ከፊት ለፊቱ እያለ ወደዳቸው ይሁዳ እኮ እዛ ውስጥ አለ ይሁዳን ወደደው አወደደው እስከ ሞት ድረስ ይሁዳን ወደደው አሳልፎ የሚሰጠው ይሁዳን ብቻ እኮ አይደለም አላውቀውም ብሎ ሰውዬ ብሎ ከአንድም ሶስት ጊዜ የሚክደው ጴጥሮስን ወደደው። አሁን ወደደው። አስደናቂ ነው። ለራሱ ፊት ለፊቱ መከራ ተደቅኖበት በካህናት እጃ ተላልፈው ሊሰጥ መከራ ሊቀበል ጌታችን ኢየሱስ ፊት ለፊቱ ያ ያንን የሚያህል የሞት ወጥመድ ተዘጋጅቶ ከአፍ እስከ ገደፉ ኃጢአት የሞላው ጽዋ ፊት ለፊቱ ተደቅኖ የወደዳቸውን ወገኖቹን እስከ መጨረሻ ወደዳቸው። አንደገር ልንገርህ ወንድሜ፣ ኢየሱስ እስከ መጨረሻው ድረስ የወደደህ የኢየሱስ ተወዳጅ ልጅ ነ እስከ መጨረሻው ድረስ ኢየሱስ የሚወድሽ የኢየሱስ ተወዳጅ ልጅ ነሽ። ያችሁ ሊቀድስሽ፣ ሊያከብርሽ፣ ሊያነጻሽና ሊፈውስሽ ኢየሱስ ይወድሻል። ምንም ሁን፣ ምንም ፍቅሩን የሚያልፍ ማንነት የለንም። በጣም ተወዳጆች ነን፣ እኛ የኢየሱስ ተወዳጆች ጌታ የተባረከ ይሁን። የኢየሱስ ተወዳጅ እስከ መጨረሻው ድረስ ኢየሱስ የሚወደነን እስከ መጨረሻው። አዎ በዚህ ምድር ላይ የወደዱ ጠልተው፣ ያቀኑ ሰብረው፣ የመረቁ ረግመው፣ የተጠጉ ሸሽተው፣ ብዙ ነገር በእኛ ሕይወት ውስጥ ሆኖብን ሊሆን ይችላል። እምነግርህ አንዱ እውነት ግን የቀረብከው ኢየሱስ አይርቅህም። እጅን የያዘው ኢየሱስ አይለቅህም። አሁንም በመናፈቅ እንዲህ በል ማራ ናታ ኢየሱስ ቶሎና ቶሎ መጥቶ ከዚህ ድካም ያሳርፈናል፣ ወደ ክብሩ ያስገባናል። አሁንም ጭምር ይወደናል። ይሄ መወደድ ያልገባችሁ እንዲሁ መስቀሉ የዓመት በዓል ክብረ በዓል የሆነባችሁ የኢየሱስ ሞት በቃ ሴሬሞኒ እንደሆነ የምትቆጥሩ ወገኖች ሆይ ኢየሱስ የሞተው ሊያድነን ነው። ኢየሱስ የሞተ ወደ ዘላለም ክብር የዘላለም ሕይወት ወዳለበት እግዚአብሔር ወዳለበት እዚያ ቅዱስም ወዳለበት ሰማያዊ ብርሃን ሊያስገባን ነው። ኢየሱስ የሞተው እርሱን በማመን ሕይወት ይገኛል። በእርሱ በማመን ሕይወት ያገኛችሁ እንኳን ደስ ያላችሁ። በእርሱ ደግሞ በማመን ሕይወት እንደሚገኝ ሰምታችሁ ችላ ያላችሁ እንደገና ደግም ይላችኋለሁ። ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ኢየሱስ እርሱ ክርስቶስ፣ ያው እግዚአብሔር ልጅ፣ የዘላለም አስተማማኝ ደህንነት፣ የዘላለም አፍቃሪ ልብን ደጋፊ መድኃኒት ነው። እርሶ የዘላለም ሕይወት ሂውንላችሁ! የጌታ የኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። ተወዳጆች ይህንን መልእክት ለሌሎች በማድረስ እንደገና አገልግሎቱን እንድታሰፉ በጌታ ፍቅር ጠይቃለሁ። ሰላም እና ጸጋ ይብዛላችሁ። ደህና